ዶክተር ፍጹም አሳምኑ ይባላለሁ በአዲስ አበባ ዩኒቨርሲቲ የቴክኖሎጂ ና ቢዩልት ኢንቫይሮንመንት ኮሌጅ ውስጥ በኤሌክትሪካል ና ምህንድስና ትምህርት ቤት የኮምፒውተር ኢንጂነሪንግ መምህር ነኝ አርቲፊሻል ኢንቴሊጀንስ በአለም ላይ እንደ ማንኛውም በየጊዜው እንደሚሰሩ መሳሪያዎች በረከት ይዞ ይመጣል ስጋቶችንም ይዞ ይመጣል ለኢትዮጵያም እንደዛው ነው በረከቶች አሉት ለምሳሌ ብዙ ባለሙያ በሌለበት ቦታ ላይ ሰው ሰራሽ አስተውሎት ተጠቅመን ለሀገራችን የሚጠቅም ነገር ማድረግ እንችላለን። ከዛ በተረፈ ደግሞ የመጀመሪያው ስጋት የሰዎችን ከስራ የማስወጣት አቅም ይኖረዋል የሚል ነው። ሌላ ሀገር ተሰርቶ የመጣ የኤአይ አገልግሎት ኢትዮጵያ ውስጥ ባህሉን ጠብቆ ይሰራል ወይ፣ አንድ ትልቅ ነገር ነው። ምክንያቱም ባህላችን ሊያስተውን ይችላል፣ ወይም ባህላችንን ሊረብሸው ይችላል። በሰው ሰራሽ አስተውሎት የተሰሩ አገልግሎቶች ተጠቅመን ለሚመጣው ጥፋት ተጠያቂ ማነው የሚለውን ጥያቄ አንድ ስጋት ነው። እንደ ቻትጂፒቲ ዲፕሲክ ያሉ አይነት ነገሮች ለምሳሌ ሰዎችን የሆነ አሳይመንት ቢኖራቸው ጠይቀው መልሶችን ይሰጧቸዋል። እና አንደኛው ስጋት ደግሞ የሰዎችን ክሬቲቪቲ ሊቀንስ ይችላል ወይ የሚል ስጋት አለ አብዛኛዎቹ ስጋቶች በደንብ ከተስተካከሉ በደንብ ሰዎች በፖሊሲ እና በህግ ማዕቀፍ ከተያዙ ብዙ ጉዳት ሳይደርሱ ይታለፉ ይሆናሉ ብዬ አምናለሁ ዲጂታል ቴክኖሎጂን ከታች ጀምረን በሀገር አቀፍ መልኩ ማስተማር መጀመር አለ ሰው ሰራሽ አስተውሎት ዙሪያ ምርምር የሚያደርጉ ምሁራን የሀገሩን ጥቅም የሚያስጠብቅ የሕዝቡን ደህንነት የሚያስጠብቅ የማህበረሰቡን ባህል የሚጠብቅ መሆን እንዳለበት ማረጋገጥ አለባቸው። አላውቅ፣ ምናልባት የዛሬ ሀምሳ ሰባ መቶ ዓመት የደረስንበት ቴክኖሎጂ እኛ መቆጣጠር ከምንችለው በላይ አርጎት ችግር ይመጣል። የማንም ግምት ነው። ሊመጣ ይችላል አይመጣ ይችላል። ግን ጥቅሙ በጣም ከፍ ያለ ነው። ነገሮችን በጣም ያቀላል። ሰዎች ሲጠቀሙት መጠቀማቸው ጥሩ ነው ብዬ ነው ማስበው።